ቂም ይዞ ጸሎት፣ ሳል ይዞ ስርቆት አይሆንም ብላለች ሩታዬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ሩታዬ አይኖቿ በእንቧት ሙልት ብለው በቃ ይሆናል አይደል? እንዴት ብዬ ልንገራችሁ? አንዳንድ ጊዜ ተናግረን ወይንም ደግሞ አልቅሰን የማይወጣልን ነገር አለና ማልቅስ ትፈልጋለች። ነገር ግን ለቅሷን ደግሞ ለሰዎች ማሳየት አትፈልግም እምቅ አድርጋ ትይዘዋለች ና የሚወዷትን ተመልካቾች በጎኗ ያሉትን ጓደኞቿን ማርክ እንግዲህ በሰላም ለመለያየት መታለች። ከዚህ በኋላ ደግሞ ቂሚዤ ምንም አይነት ነገር መቀጠል አልፈልግም። ስለዚህ በንጹህ ልቦና ነው መቀጠል የምፈልገው ብላለች። የእውነት በጣም ነው እንትን ያለኝ የእኔ በበኩል የቀረመኝ እና ጠንካራ መሆን አለብሽ አንቺ ለራስሽ ማሰብ አለብሽ፣ ለልጅሽ ማሰብ አለብሽ። ብዙም ያሳስብሽ ነገር አለ ከዚህ በኋላ እና እንዳልሽ ውስጥሽ ንጹሕ አድርገሽ ወደ ፈጣሪሽ ጸሎት ማድረግ ነው ከዚህ በኋላ እንጂ፣ እየወጣሽ ለማንም ማብራራት አይጠበቅብሽም። ያም እየመጣ ያም እየመጣ ለራሱ የቲዩብ ማሳደጊያ አስፋልት ላይ እየገደገዱ እንዲዋሮች ቦታ አትስጫቸው ሩታዬ አይዞች ደግሞ ሁሉም ነገር ደግሞ ፈጣሪ ያለው የሚሆነው እኛም ደግሞ ከጎንሽ አለን ሁላችንም ከሴት ጎን መሆን አለብን እኔ እኔ እኔ አንድ ነገር ማለት ነው አብረሽ በዚህ ልክ ትናንትና የታችሁት እንደሆነ መስቀል ሄደው እዛ ሲጨፍሩ ነበር ተሰባስቡ ዛሬ ደግሞ ምን ብሎ ነው የመጣው ታመምኩ ብሎ ነው የመጣው አደለም ታመምኩ ትናንት ከትናንት ወዲያ ለት የት ነበረ እና በጣም ነው የሚገርመው። ለማንኛውም እና ሩታዬ ከዚህ በኋላ አዝነሽ እያለቀስሽ ከፍቶሽ ምናምን በፍጹም እንዳትመጭ በፍጹም አንቺ የምትደሰችበት ጊዜ ከዚህ በኋላ ነው። በነገራችን ላይ ከዚህ በኋላ ትደሰቻለሽ። ልጅ ደግሞ ሲመጣ ብዙ ነገር ይዞ ይመጣል። ደስታሽን፣ ሲሳይሽን በጣም ብዙ ነገር እና በዚህ አጋጣሚ ማርክን ሳላደንቀው አላልፍም። ማርክ ሁሌም ከጎኗ የሆነ የማይቀየር አላቅም፣ እንንጃ የማይቀየር ሰው በቃ የማይገለባበጥ ሰው፣ ሲናገርም ቀጥተኛ መንገድ ይዞ የሚናገር ማለት ነው እና ምነው እህቴ ለነበር ብሏል እና መወደድ ቋንቋ ነው ይባላል እና ማርክዬ፣ እህት ናት ሩታዬ፣ በጣም ነው የምትወዳ፣ አንተም ትወዳታለህ። በነገራችን ላይ እናቱን የሚወድ እናቱን የሚያከብር ሰው ለሴት ልጅ በጣም ክብር አለው። እና ዩትዩብ ላይ ለእናታቸው ስፍስፍ ሲሉ ያየሁት ብሩኬን እና ማርክን ነው። ስፍስፍ ስለእናታቸው አወርቶ አይጠጉ። ለሴት ልጅ ራሱ ያላቸው ክብር በጣም የተለየ ክብር አላቸው። ማርክ ከዚህ በፊትም በነበረው ሕይወቱ አሁንም በነበረው ሕይወቱ አይታችሁት ከሆነ ለሚያፈቅራቸው ልጆች ምን ያክል ጊዜውን ሰዓቱን መስዋዕት እንደሚያደርግ አይታችኋል። እውነት ነው የምላችሁ እና ይገርመኛል። እኔ ድራማም ይሰራሉ ትክክለኛም ነገር አላቸው። ግን ድራማም ሲሰራ አለው አለው የምንማርበት ነው ወይስ የማንማርበት ነገር ነው ብላችሁ ማሰብ አለባችሁ። የእውነት ነው የምላችሁ እና ማርክ ትለያለክ ትለያለክ አንተ አንደኛ ነህ። ሩታም እንግዲህ ወደ ቤተሰቦች ጋር እኔ እንዲያውም ሄደች መስሎኝ ነበር፣ ሰሬስ ማለት ነው ሄደች መስሎኝ ነበር። እና ለካ ገና አልሄደችም እና ለሄድ ነው ብላለች። ትንሽ እረፍትን ማድረግ ያስፈልገኛል እያለች ነው። አሁን ማረፍ አለብሽ፣ መረጋጋት አለብሽ። ምንም የሚያስጨንቅሽ ነገር የለም፣ ምንም። እውነት በዚህ ሰዓት የሚወድሽ ሰው፣ የሚያከብርሽ ሰው፣ የሚያፈቅርሽ ሰው፣ የትዳር አጋርሽ በዚህ ሰዓት ከጎንሽ አልሆነ፣ መቼ ሊሆን ነው? መቼ ሊሆን ነው? ፈጣሪ ከፈቀደ አንድ ላይ ልትሆን ትችያለሽ። ካልሆነም ደግሞ ምን ነው፣ ሸዋ ካለወንድ እኮ ይኖራል። ስንቶች እናቶች ናቸው ልጆቻቸውን ካለወንድ ያሳደጉት? አይደለ እንዴ? ጀግና ጀግና እናቶች አሉ፣ ጀግና ጀግና ማለት ነው። ስለዚህ የሚሆን ከሆነ ይሆናል፣ ትዳርሽ። የማይሆን ከሆነ ደግሞ የራሱ ጉዳይ። ምንም እንዳትጨነቂ፣ ምንም እንዳታስቢ። በእርግጥ ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። እኛ እንዳሰብ ነው ብቻ አይደለም ማለት ነው። ግን ራስሽን የምትጎጅበት ነገር ራስሽን የሚያጨናንቅሽ ነገር ከሆነ ባናቶ ይተከል እና፣ ደግሞ አብርሽ እየመጣህ አታለቀቅስብን። ማታ ጭፈራ ቤት ታድራለህ፣ ቀን ቀን ደግሞ ታመምኩ ብለህ ትመጣለህ።